እንኳን ወደ ማትሪክስ ቴክ በደህና መጣችሁ። ይህ ኦፊስ ፋውንዴሽን ተከታታይ ትምህርት ነው። ባለፉት ቪዲዮዎች የኤምኤስ ኦፊስን አጠቃላይ እይታ፣ ኤምኤስ ዎርድን እና ኤምኤስ ኤክሴልን ሸፍነናል። ዛሬ አሳታፊ የዝግጅት አቀራረቦችን ለመስራት ወሳኝ መሳሪያ በሆነው የማይክሮሶፍት ኦፊስ ፓወርፖይንትን መሰረታዊ ነገሮች እንቃኛለን። ፓወርፖይንትን ስንከፍት በመጀመሪያ የምናገኘው ባክስቴጅን ነው። እዚህ ላይ ከዚህ በፊት እንዳየናቸው ወርድ ላይ ኤክስኤል ላይ እንዳሉት እዚህም ላይ ቴምፕሌቶችን እናገኛለን። እነሱን በመጠቀም ኤዲት እያደረግን የራሳችንን መረጃዎች እያስገባን ስላይዶችን ማዘጋጀት እንችላለን። በአብዛኛው የተለመደው ግን ብላንክ ፕሬዘንቴሽን መጠቀም ነው። በተለምዶ በአንድ ስላይድ እንጀምራለን። ስላይድስ የእኛ ፕሬዘንቴሽን በተናጠል ስላይዶች የተሰራ ነው። እያንዳንዱን ጽሑፍን እና ምስሎችን ወይም ሌላ ሚዲያን ሊይዝ ይችላል። ስላይድ ፓን በግራ በኩል በተምኔል መልክ የተቀመጡ ስላይዶችን መመልከት እንችላለን። የእኛን ስላይዶች ሁሉም በተምኔል መልክ ያሳያል። ይህም በቀላሉ እንድናስተካክላቸው ወይም እንድንሰርዛቸው ያስችለናል። ሌያውት እያንዳንዱ ስላይድ ለርዕስ፣ ለጽሑፍ እና ለሌሎች ይዘቶች ቦታ የያዞችን የሚገልጽ ሌያውት አለው። በሌያውት ስር ባለው ሆምታብ ላይ መቀየር እንችላለን። ስላይድ ግሩፕ ላይ ሌያውት ላይ ክሊክ ስናደርግ የተለያዩ አማራጮች ይመጣሉ። የምንፈልገውን መርጠን መጠቀም እንችላለን። ኒው ስላይድ በሆምታብ ላይ ያለውን ኒው ስላይድ ቁልፍ በመጠቀም ተጨማሪ ስላይዶችን መጨመር እንችላለን። ላይም ከስላይዳችን በታች እዚች ጋር ክሊክ ካደረግን በኋላ ኢንተር ስንጫን አዲስ ስላይድ ይከፍትልናል። ካልፈለግነው ደግሞ ላዩ ላይ ክሊክ አድርገን ኪቦርዳችን ላይ ዲሌት ቁልፍን ስንጫን ይጠፋል። ስላይዶቻችንን ለመስራት ቦታ ያዦችን ወይም በስላይዶቻችን ላይ ያሉትን ሳጥኖች በመጠቀም ነው የምንጀምረው። አዲንግ ቴክስት፣ በጽሁፍ መጻፊያ ሳጥናችን ውስጥ ክሊክ እናደርግና ርዕሳችንን መተየብ እንጀምር። ኦፊስ ፋውንዴሽንን በለው። ቴክስት ፎርማቲንግ፣ ልክ እንደ ወርድ በሆም ታብ ላይ ፎርማቲንግ ኦፕሽኖች አሉ። ፎንት ሳይዝ፣ ቦልዲንግ፣ ከለርስ እና ቡሌትስ ፖይንት የተለመዱ ፎርማቲንግ አማራጮች አሉ። እነዚህን በመጠቀም ጽሁፋችንን ሳይዙን መጨመር ወይም መቀነስ እንችላለን። እነዚህን በመጠቀም ደግሞ ቦልድ ማድረግ ኢታሊክ ማድረግ እንዲሁም አንደርላይን ማድረግ እንችላለን። ከለሮችንም በዚህ መልኩ በመቀያየር ማሳመር እንችላለን። ቡሌቶችንና ቁጥሮችን ለመጨመር ደግሞ እነዚህን ተጠቅመን ስላይዳችንን የሚያስፈልጉ የምንላቸውን እናስገባለን። ለምሳሌ ከታች ዝርዝሮችን እንጻፍ እና በቡሌት እናስቀምጣቸዋለን። አላይመንታቸውንም ወደ ግራ፣ ወደ ቀኝ ወይም ወደ መሀል ወደፈለግ ነው ማድረግ እንችላለን። ከለራቸውንም መቀየር እንችላለን። ኢንሰርቲንግ ኢሜጅ ወደ ኢንሰርት ታብ ላይ እንሄድና ፒክቸርስ የሚለውን ከመረጥን በኋላ ኮምፒውተራችን ላይ ምስል ለመጨመር ምስላችን ያለበትን ቦታ እንመርጥለታለን። ከኦንላይን ከሆነ ደግሞ ይሄን ምርጥና ጋሎችሆን ጋራችን ማስገባት እኛ ፒክቸር የሚለውን እንምረጥና ምስላችንን ወዳለበት ቦታ ሄደን እንምረጥለትና ከዛ እንደዚህ ጠርዙን ላይ በመያዝ ሳይዙን መጨመርና መቀነስ እንችላለን። ለማንቀሳቀስ ደግሞ ምስሉ ላይ ይዘን የምንፈልገው ቦታ ላይ ማስቀመጥ ስላይዳችንን መስራት እንችላለን። ሼፕ ኢንድ አይከንስ፣ እንዲሁም በኢንሰርት ታብ ላይ የስላይዳችንን እይታ ለማሻሻል ቀላል ሼፖችን ወይም አይከኖችን ማስገባት እንችላለን። እዚህ ጋር የተለያዩ ሼፖች አሉ። እንደነዚህ ወደ ስላይዳችን ማስገባት እንችላለን። ሼፖቹ ላይ ፒቸር እናርግባቸው እንደርብባቸውና እና እናሳምረው። ጽሑፍም ከፈለግን ማስገባት እንችላለን። ኢንሰርት ላይ ሄደን ቴክስት ቦክስ ላይ ክሊክ አድርገን ጽሑፋችንን የፈለግነው ቦታ ማስቀመጥ እንችላለን። ፕሬዘንቴሽናችንን ጽድት ያለና ሙያዊ ለማድረግ ወደ ዲዛይን ታብ ላይ ሄድ። ቴምስ ፓወርፖይንት በሁሉም ስላይዶች ላይ ወጥ የሆነ መልክ ማለትም ከለር፣ ፎንት፣ ባክግራውንድ ወዲያውኑ ተግባራዊ የሚደረጉ ቀድሞ የተነደፉ ቴምሶች ያቀርባል። ይህ ትልቅ ጊዜ ቆጣቢ። እንደዚህ ክሊክ እያደረግን የምንፈልገው ማድረግ እንችላለን። እዚህ ጋር ደግሞ ቫሪያንትስ በአንድ ጭብጥ ውስጥ ብዙ ጊዜ ተለዋዋጮች ወይም አማራጮችን በመጠቀም የተለያዩ ቀለማት ልዩነቶችን መምረጥ እንችላል። ከዛ ከለሮቹን ደግሞ አይነታቸውን ደግሞ በዚህኛው በቫሪያንት መምረጥ እንችላለን። እዚህ ጋር ደግሞ ፎርማት ባርግራውንድ አለ። ለበለጠ ቁጥጥር የነጠላ ስላይዶችን ባርግራውንድ ወይም አጠቃላይ የዝግጅት አቀራረቡ ማስተካከል እንችላለን። ከዛ ካስተካከልም በኋላ አፕላይ ቱ ኦል ብለን ማበጀት እንችላለን። እንቅስቃሴ ለመጨመርና አቀራረባችንን የበለጠ ተለዋዋጭ ለማድረግ ትራንዚሽንና አኒሜሽን እንጠቀም። ትራንዚሽን፣ እነዚህ ከአንዱ ወደ ሌላው ሲሄድ በስላይድ መካከል የሚከሰቱ ተጽዕኖዎች ናቸው። ወደ ትራንዚሽን ታብ እንሄድና ስላይድ እንመርጣለን። ከዛ የትራንዚሽን አይነት እንመርጥለታለን። ለሁሉም ስላይድ ወይም ደግሞ ለተለያዩ ስላይዶች ተመሳሳይ ትራንዚሽን መጠቀም እንችላለን። የተለያዩ አማራጮች አሉ። ከእኛ ፕሬዘንቴሽን ጋር ይሄዳል የምንለውን መርጠን መጠቀም እንችላለን። የትራንዚሽኑን ቆይታ በዚህ መጨመር መቀነስ እንችላለን። ቀስ ብሎ እንዲቀየር ከፈለግን እንጨምረዋለን። ቶሎ ነው እንዲቀየር ከፈለግን ደግሞ እንቀንሰዋል። አኒሜሽን፣ እነዚህ በተወሰኑ ነገሮች ላይ በተንሸራታችነት፣ ጽሁፍ ላይ፣ ምስሎች ላይ የሚተገበሩ ተጽዕኖዎች ናቸው። እንዲታዩ፣ እንዲጠፉ ወይም እንዲንቀሳቀሱ ማድረግ ያስችለናል። ወደ አኒሜሽን ታብ እንሄድና የጽሁፍ ሳጥን ወይም የምስል ሳጥን እንመርጣለን እና ከዚያ የምንፈልገውን አኒሜሽን እንመርጣለን። ስንመርጥ በጥንቃቄ ከኛ ስሌድ ጋር የሚሄደውን መምረጥ አለብን። እዚህ ጋ ከቀረቡት አማራጮች የተመቸንን እንመርጥ እና ቅድም ትራንዚሽን ላይ እንዳየ ነው የአኒሜሽን ቆይታውን ጊዜውን ማስተካከል እንችላለን። መጨመርና መቀነስ ማለት ነው። ፕሬዘንቴሽናችን ዝግጁ ከሆነ በኋላ ለማሳየት ወይም ራሳችን የሰራነውን ለማየት ምን እናደርጋለን? ስታርቲንግ ፍሮም ቢግኒንግ። ማቅረቢያው ሙሉ ስክሪን ለመጀመር ስላይድ ሾ የሚለውን ታብ ክሊክ እናደርግና ቢግኒንግ የሚለውን ክሊክ እናደርጋለን። ወይም ኤፍፋይፍን ክሊክ እናደርጋለን ከኪቦርዳችን ላይ ወይም ደግሞ እዚች ጋር ከአንዱና ሪዶ አጠገብ ያለችውን አይከን ክሊክ እናደርጋለን። አንዱን ስላይድ ብቻ ከፈለግን ደግሞ ከረንት ስላይድ የሚለውን እንመርጣለን። አድቫንስ ስላይድ ማውዞን ክሊክ በማድረግ ወይም ስፔስ ባርን በመጨን ወይም ደግሞ ከኪቦርዳችን ላይ አሮቻችንን ክሊክ በማድረግ ኔክስት ኔክስት እያደረግን መመልከት እንችላለን። ኢንድ ሾ በማንኛውም ጊዜ ከስላይዳችን ትዕይት ለመውጣት ኪቦርዳችን ላይ እስኬፕን ስንጨን ይጠፋል ማለት ነው። ሴቪንግ ልክ እንደ ወርድና ኤክሴል የእኛን የፓወርፖይንት ፕሬዘንቴሽን ሴቭ ለማድረግ ፋይል ላይ እንሄዳለን። ሴቫስ የሚለውን እንመርጠለታለን። ከዛ እንደተለመደው ቦታ መርጠን ስም ሰተን ሴቭ ማድረግ ወይንም ደግሞ ማስቀመጥ እንችላለን። የፓወርፖይንት ፋይሎች ሁል ጊዜ ፒፒቲ ኤክስ የሚል ቅጥያ ይኖራቸዋል። አሁን የማይክሮሶፍት ፓወርፖይንትን በመጠቀም አሳማኝ ፕሬዘንቴሽን ለመፍጠር መሰረታዊ ችሎታዎች አሉት። የእርስዎን ዘይቤ ለማግኘት ልምምድ ማድረግ ቁልፍ ነው። በዚህ ተከታታይ ትምህርት ወርድን፣ ኤክሴልን ፓወርፖይንትን ያለንን ዋና ዋና ትምህርቶቻችንን እናጠናቀላል። አሁን አስፈላጊ የሆኑ የኦፊስ ችሎታዎችን ታጥቀዋል። ይህ ተከታታይ ትምህርት የረዳውት ከሆነ እባኮ ላይክ ያድርጉ፣ ለሌሎች ሼር ያድርጉ እና ከኦፊስ ፋውንዴሽን በተጨማሪ ለሌሎች ጠቃሚ የቴክኖሎጂ ግንዛቤዎች ሰብስክራይብ ያድርጉ። ሌሎች ቪዲዮዎችን ስንለቅ መልእክት እንዲደርሶ የደወል ምልክቷን ጠቅ ያድርጉ። በሌላ ቪዲዮ እስክንገናኝ ባይ